ኢሬቻ የኦሮሞ ሕዝብ የክረምቱን መውጣት ተከትሎ ብርሃንና ተስፋ ወደ ታየበት ብራው ወቅት በመሻገሩ ምስጋና የሚያቀርብበትና የወደፊቱን መልካም ምኞት የሚገልጽበት በዓል ነው። በሆረ ሀርሰዴ ኢሬቻ በዓል የታደሙት የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ እንደሚያነሱትም ኢትዮጵያ የተለያየ ባህላዊ እሴት የሚንጸባረቁበት በዓላት ያሏት ሲሆን ደማቁ ኢሬቻ ዋነኛው ነው። የክረምቱን ጨለማ ያሳለፈን አምላክ ለወደፊቱ ደግሞ በተስፋ ያሰብነውን ያሳካል ብለን የምንጠብቀው አምላክ ፈጣሪያችንን ለማመስገንና ወደፊቱም ለመለመን ነው። ይሄ ወቅት እንግዲህ ኦሮሞ ፍልስፍና እንዴት እንደመረጠው የሚገርም ሊሆን ይችላል። ዛሬ ሳምንት ከሳምንት በፊት ዝናቦች ነበሩ። አሁን ዛሬ ሶስቱንም ቀን እንግዲህ አርብ ጀምሮ ነው ይሄ በዓል እየተከበረ ያለው ከአርብ ጀምሮ አርብና ትናንት ሆረ ፍንፍኔ በአዲስ አበባ አካባቢ ሲከበር ነበር። ዛሬ ትናንትና እና ዛሬ ከሰዓትና ዛሬ ደግሞ ቢሾፍቱ እንዲህ ደምቃ አምራ ይሄን በዓል እያከበረች ነው ያለችው። ከዚህ ባለፈም በኢሬቻ በዓል አከባበር ወቅት አንድነት ይሰበካል፣ ደስታ ይገለጻል። ይህም ባህላዊ እሴት ለሀገር ግንባታ ጠቃሚ መሆኑን ሚኒስትሩ አንስተዋል። በኢሬቻ በዓል አከባበር ወቅት ወጣቶች ባህላቸውን ከማስተዋወቅ በተጨማሪ የሚያሳዩት ትህትና መጎልበት እንዳለበት ተጠቁሟል። እሬቻ ከዚህ ከምስጋናና ከፈጣሪ መማለድ በተጨማሪ እሴቱ ለሀገር ግንባታ እጅግ በጣም የሚጠቅም እሴት ነው። በእኔ እምነት ኢትዮጵያን ዛሬ የደረሰችበት ያደረሱት የተለያየ ብዙሃነት እያለ የተለያየ ቋንቋ እያለ ኢትዮጵያን የምታክል ታላቅ ሀገር አጋምዶ ለዚህ ያደረሰው እንደዚህ አይነት የአብሮነት፣ የአንድነት፣ የይቅርታ፣ የፍቅር ባህሎቻችን ይመስሉኛል። ሪቻ ለኢትዮጵያ ማንሰራራት መሰረት የጣሉ ፕሮጀክቶች ተጠናቀው በተመረቁበት ወቅት መከበሩም ልዩ ያደርገዋል በአጠቃላይ ኢትዮጵያ በርካታ ስኬቶችን ያስመዘግጅበት ነው እንደ ሀገር ያሳለፍ ነው 2017 ለዛም ፈጣሪ ሊመሰግን ይገባል እሱን ነው እያደረገ ያለው እኔ ስከታተል ነበር አባገዳዎችን የበዓሉ ታዳሚዎችን ለዛ ሁሉ አገራዊ ስኬት ነው ፈጣሪን ሲያመሰግኑ የነበሩትና ይህነኝ የተጀመሩትም በስኬት እንዲያልቁ በሂደት ላይ ያሉትም በስኬት እንዲያልቁ ነው ፈጣሪን እየተማለዱ ያሉትና ይሄ ይገባዋል። ፈጣሪ ምስጋና ይገባዋል። በዓሉን ለመታደም የሚመጡ ዜጎች የትራንስፖርት ችግር ሳያጋጥማቸው እንዲንቀሳቀሱ በቂ ዝግጅት ተደርጎ የትራንስፖርት አገልግሎት እንዲያገኙ ተደርጓል። አሽከርካሪዎችም በጥንቃቄ እንዲያሽከረክሩ የመንገድ ደህንነት ስራዎች እየተሰሩ ነው። በዚህም ሀገራዊ ጠቀሜታ ያላቸው በዓላት በተቋማት መደገፍ እንዳለባቸው ዶክተር አለሙ ስሜ ያነሳሉ። በቂ ዝግጅት አድርገን ዜጎች ትራንስፖርት ችግር እንዳይገጥማቸው ብቻ ሳይሆን በተመጣጣኝ ዋጋም አንዳንዴም በነፃም አጓጉዘናል። ኢትዮ ጅቡቲ ምድር ባቡር እና ወደ ኢትዮ ጅቡቲ ምድር ባቡር የሚሄዱ በዓሉ ተሳታፊዎችን ከበዓሉ ቦታ ከመስቀል አደባባይ አካባቢ እስከ ለቡ ከለቡ እስከዚህ ደግሞ ኢትዮ ምድር ባቡር ከአስር ሺህ በላይ የሆኑ የበዓሉ ታዳሚዎችን በነፃ አጓጉዟል ማለት ነው ትናንትና እና ይሄ ልንደግፍ የምናደረገው ነው። አቅማ አቅም በፈቀደ መልኩ ሌሎቹም እንዲሁ። ደግሞ አንደኛው ትልቁ ነገር ያደረግ ነው ሰው ትራንስፖርት እንዳይቸገር ማድረጋችን፣ ሁለተኛ ደግሞ ያንን ሲያገኝ ደግሞ በተመጣጣኝ ዋጋና ደህንነቱ የተጠበቀ የደህንነት ስራም የመንገድ ደህንነት ስራ በስፋት እየሰራ ነው። አሽከርካሪዎች ይህን የበዓል ታዳሚ በሰላም አምጥተው በሰላም ወደ ቤቱ እንዲመልሱ በጥንቃቄ እንዲያሽከረክሩም እንዲሁ ይህን በዓል አጋጣሚ በመጠቀም ስራ ሰርተናል።